የክረምቱ ማብቃት የወንዞች መጉደን ተከትሎ በኦሮሞ ሕዝብ ዘንድ ለፈጣሪ ምስጋና የሚቀርብበት የተራራቁ የሚገናኙበት የምስጋናና የአንድነት በዓል ነው ኢሬቻ። ይህንንም ተከትሎ የኢሬቻ በዓል በአዲስ አበባ በሆራ ፊንፊኔ በድምቀት ተከብሯል። በበዓሉ ከኦሮሞ ሕዝብ ባለፈ በርካታ ብሔር ብሔረሰቦች በተለያዩ አልባሳትና ቀለማት ተውበው በዓሉን ታድመዋል። በዓሉ ከታደሙት መካከል ታዋቂው አርቲስት ታሪኩ ጋንጊሲ ለኤ ኤም ኤን በሰጠው አስተያየት የኢሬቻ በዓል ፍቅርና አንድነት የተንጸባረቀበት መሆኑን ገልጿል። በጣም ደስ ብሎኛል። ኢሬቻ በዓል ሲያከብር በጣም ደስ ብሎኛል። በይን ላይ ያየሁትን ፍቅር ደግሞ በጣም የሚገርም ነው። ያው ፍቅር ነው የሚያሸንፈው። የኢሬቻ በዓል ደግሞ ስለ ፍቅር ነው የሚያስተምረው። ያው እንደሚታዩ ስዳሞች አሉ፣ የተለያዩ ብሔሮች አሉ። ይህ ሲከበር ይህን ነው ብሎ ነው ያከበሩት። አሉ ስለዚህ በቃ የኛ ነው ማለት ነው አለበት። ታሪኩ የኛ ልጅ ነው፣ እኔም ደግሞ የህዝብ ልጅ ነው። ይህንን የሀገር ሰላምና የአብሮነ ተምሳሌት የሆነውን የኢሬቻ በዓል ለመጪ ትውልድ ማስቀጠል እንደሚገባም አርቲስቱ ተናግሯል። የኢሬቻ በዓል ደግሞ ስለ ፍቅር ነው የሚያስተምረው፣ ስለ አምላክ ጸሎት ነው። ወደ አምላኩ እየጸለዩ ሀገራችንን ባርክልን ምድራችንን ባርክልን እኛንም ትውልዱንም ጠብቅልን የሚል ጸሎት ነው። ሰማው። እኛም ደግሞ ይዘን ማስቀጠል አለብን። ለሀገርና ለህዝብ፣ ለምድሪቱ ከእግዚአብሔር ጋር የሚያገናኘንን ጸሎት መቀጠል አለብን። መቋረጥ የለበትም። የትኛውም የኢትዮጵያ ባህል በእንዲህ አይነት እንደ ኢሬቻ የሚከበሩ ባህሎች ሁሉ የእኔም ነው የአንችም ነው የሁሉም ነው። በበዓሉ ላይ በርካታ ብሔር ብሔረሰቦች በተለያዩ አልባሳት ተውበው በውቢቱ አዲስ አበባ በዓሉን በአብሮነት ማክበራቸውን ተናግረዋል። የዘንድሮ ኢሬቻ በዓል በጣም ልዩ የሚያደርገው ከመነሻው ታነስተን ስንመጣ መንገዱ ከየትኛውም በተለየ ሰላም ነው። አቀባባልም ዝግጁነቱም በጣም የተሻለ እንደሆነ ማየት ያለው ከተለያዩ ክልሎች ተሰብስበን አንዱነን ሬቻ በዓል የእኛ የኛ ነው ብለን አንዱነን መክበራችን ትልቁ ኩራት የሚሰማበን በዓሉ በጣም ምርጥ ነው። ርበሮ ሰዎች የየጋቡ ነው ያው እንደ አለን አለን ሁላችን ነው ደስ ይላል። ራሱ በዓሉ በጣም ደስ ይላል። አከባበሉም ደስ ይላል። ከአምና ካቻምና ፍልስቱ እየጨመረ ነው መጣ በጣም ደስ ነው የሚለውና በዓሉ በጣም ቆንጆ ነው ደስ የሚል ነው። አዲስ አበባ ህዝብ ደግሞ አያያዙ በጣም ደስ የሚል ለልጅ ልጅ እንዲደርስ አድርገዋል። ደግሞ ከተማ እንዴት እንደአመረ ደስ የሚል ነው። ይህ የፍቅርና የአብሮነት ተምሳሌት የሆነ የኢሬቻው በዓል ማህበራዊ ግንኙነትን በጉልህ ያጎለበት እንደነበረም የበዓሉ ታዳሚዎች ገልጸዋል። ህዝብ ለህዝብ ግንኙነት፣ አንድነታችን፣ ፍቅራችን፣ ኢትዮጵያዊነታችን ያረጋገጠበት የሌለው ብሔረሰብ የለም። ተሰብስበን በአንድነት ስንፈቅር የኢትዮጵያ አንድነትን ያረጋገጠበት በዓል እንደሆነ የሰላም የፍቅር የጥጋብ እንደሆነ ያየሁበት በዓል እንደሆነ ነው ለማሰፍ የምፈልገው። በዓሉ ሰላምን የሚሰብክ ፍቅርን የሚሰብክ እኛ ከሁሉም ጋር አሳልፈን ነው ዛሬ እዚህ ቦታ የመጣ ነውና በዓሉ በጣም ደስ የሚል